ከሰነበተው አጀንዳ ወይም ሁለቱን እጠቅሳለሁ። ምክንያቱም ሲተላለፍ የሰነበተው በሚዲያ ዓለምን አስደንግጧል። ዓለምን እንዲሸበር ከሽበር ላይ ሽብር እንዲጨምር አድርጓል። ማርያም ቤዛዊት አትባል የሚለው አነጋገር ዓለም እየተነጋገረበት ነው። ለምን? ሕገ ወጥ ስብከት መስመር የሌለ በቤተ ክርስቲያን በመላ ኢትዮጵያ ተነግሮ የማይታወቅ ጊዜ ጥቅም

ሐዋርያት፣ አባቶች ሊቃውንት በየዘመናቸው የተነሳባቸውን ችግር ለማስወገድ ስርዓት አታፍርስም። ስርዓተ ምድር አለ፣ ስርዓተ ሰማይ አለ፣ ስርዓተ ሃይማኖት አለ፣ ስርዓተ ምስጢር አለ። ለከንቱ አይደለም፣ ለውዳሴ ከንቱ አይደለም። ስለሆነት ብቻ ስርዓት ከተቃወሰ ምስር ይባክናል። ከሃይማኖት ውጭ የሆኑ ሰዎች ይደሰታሉ፣ በሀገር ጥፋት፣ በትምህርት መለወጥ፣ ጸጥታ ይደፈርሳል። የሚያስይዟችሁ ለምንድን ነው? ማንን ልናገለግልን? ግሩም ግሩም የሆኑ ቃላት አሉ፣ አወዛጋቢም አሉ። የአነጋገር ስህተት መስለው የሚታዩ በሊቃውንት ደረጃ ተሰምተዋል። ሳይረዱ ማስረዳት

ማዳመጥ እና ማስተዋል የሚያስፈልገን ነቢዩ የቶን ስትራ ተዛን ከዚህ አይለፍ ከዚያ አይትረፍ ብለው ከእግዚአብሔር ታዘው በእግዚአብሔር ተጠርተው በመንፈስ ቅዱስ መሪነት ሊቃውንት በየዘመናቸው በቤተ ክርስቲያን ላይ የተነሳውን ችግር ለማክሸፍ አንገታቸውን ለተሳለ ሰፍ እየሰጡ ደማቸውን እያፈሰሱ እስር ቤት ጨለማ ቤት ገብተው የተሰቃዩበትን አጀንዳ ነው ያለው። ስለዚህ ሰማይን ከነሰራዊቱ ምድርን ከነ ልብሱ ለመሸከም በእግዚአብሔር መራጭነት ጠባቂነት የዲያብሎስን መርዝ ነቃቅሎ ለማጥፋት ክንፎቹን እያማታ ብርሃን ለብሶ ብርሃን ተጎናጥፎ የብርሃን አበባ ይዞ አዳምጡ ባካችሁ ቆርቆሮ ምንም አይሰራም ይህ ቆርቆሮ ያመጣ ሰው በሽተኛ ነው እንዳልናገር ነው የምትፈልጉት ነገር እየተናገርኩኝ ቁርቁር አይነሳል። ስለዚህ አለመጸልመት ያ ፍጡርና ፈጣሪ የተለያዩበት የዲያብሎስ መንግስት ስራውን የሰራበት በደም ስር ገብቶ ዓለምን ያፈናቀለበት የአምስት ሺህ አምስት መቶ ዘመን የጨለማ ጉዞ የተወገደበት ነው። አስተጋባተን እግዚእነ ቅድስት ቅድስ ድንግል ማርያም እንዘ ወትረ ጽልመት አልሆነ በጨለማ በድንቁርና በቁራኝነት የፍጥኝ ታስረን ከጨለማ ወደ ጨለማ ከነጻነት ወደ ጉስቁልና ተማርከን የገባንበት የአምስት ሺህ አምስት መቶ ዘመን ጨለማ ጉዞ የተወገደበት ምስጢር ነው። የምንነገሩ ነገር ቅድስት ድንግል ማርያም ሰብሳቢ ሆነች፣ አስተጋባተ ሰብሳቢ ሆነችን ብሏል ሊቁ ኤራቅሊስም። መነጋገር ጥሩ ነው፣ መተዋወቅም ጥሩ ነው። የጎዳን አለመገናኘታችን ነው። ቅናቱ፣ ምቀኝነቱ፣ ተንኮሉ፣ አድመው፣ ብጥብጡ እዚህ አድርሶናል። የዲያብሎስ መርዝ እኮ ገና አልተነቀልም። ገና አኮኝ መርፌ የሚወጉትም አይለቅ። ሊቃውንት በዚህ ዘመናችሁ የግጥማችሁን ችግር ለማስወገድ የክርስቶስ ፍጡር ባሕሪውና ያልተፈጠረ ባሕሪው አብሮ በሀብሩ ተዋሂዶ አንድ አካል አንድ ባህሪ በሚሆን አንድ ናቸው። አንድ ሆኑ፣ ባህሬ ቃል ባህሬ ተሰብእት ያለመጣፋት በታቅቦ አንድ አካል አንድ ባህሪ ሆነ ብሏል። ሲመሰክር ከነገር ቀደም ምስል ለመስማት ቅኔ መማር ያስፈልጋል። ቅኔ ብቻ አይደለም፣ አገባብ እርባ ቅምር ማርማት ግድ ያስፈልጋል። ተናገረ ብሉኝ አይደለም። እውነተኛውን ጉዞ ለማግኘት የመጽሐፍትን ስልት አካሄድ በጥንቃቄ ለመረዳት በጉራ አይደለም። ቅኔ ከናገባቡ ተመርቋል ተመርጓል ብሎ ይላኩታል። አንድ ተራሰዋ ሰው ምን ጠይቀው መልስ የለም። የቅኔዎቹም አካሄድ አላቸው እኮ መንገድ አላቸው። ለጉራም አይደለም። የተሰወረ ለመግለጥ የራቀ ለማቅረብ የጠላትን ጉዞ ለመረዳትም ለማስረዳትም መማር ያስፈልጋሉ። መጽሐፍትን ማን ገልጦ ያወቃቸው ሰው አለ? የለም እኮ። በስልጣን አይደለም። እውቀት በስልጣን አይደለም። ስልጣን ለማደራጀት ብቻ ነው። መምህራን የት አሉ? አንድ እውነተኞች መምህራን አሉ? የለም ገና እኮ ችግራችን ገና ነው። ባህሬ ቃል ባህሬ ትስበይትን ሳያቀልጠው ባህሬ ትስበይት ባህሬ ቃልን ሳይውጠው ባህሬ ቃል እርቀቱን ምጥቀቱን ኃያልነቱን ቀዳማዊነቱን አስገኝነቱን ኃይሉን እንደያዘ ባህሬ ተስቤትም ግዙፍነቱን ደካምነቱን ውሱንነቱን ደካምነቱን እንደያዘ በተአቅቦ አንድ አካል አንድ ባህሪ ሆኑ ሆናል። አንድ አካል አንድ ባህሪ ሆነ። ሙሴ በትንቢቱ በደብረ ሲና ባየው እፀ ጳጦስ ላይ አመልማሉ ከነመልማሉ ነመልማሉ ካመልማሉ ሳይለይ ነበልባሉ ሀምልማሉን ሳያካትለው ሀመልማሉ ነበልባሉን ሳያጠፈው። አዬ ይህንን እነ ቅዱስ ቄርሎስ እነ ቅዱስ ኤፍሬም አብራርተው በሚገባ አስቀምጠውታል። ወልድ ሚያስተይል በአንቆ ባህሪ ስጋሁ በስጋሃ በስጋሁ ብርሃና በመለኮቱ እንግዲህ ታችን ቆ ባህሪ በፀሐይ ጸዳል ነው የምትወለደው። ወፈ ብርጋና የምትባላለች። ኤፍሬም ተርጉሞታል፣ አብራርቶታል። ባስሊዮስ ዛንጾኪያም አጽድቆታል። ወፈ ብርጋና የምትኖረው በጥልቁም ሀይቅ ውስጥ አዟሪትን ይባላለሁ። ዝብድይ የሚባል አለ። በዚያ ውስጥ ነው የምትኖረው። የመሐሮ ቁራ ቅዝቃዜው ሲከብዳት ከመሐሮ ወጥታ ሽቅ ወደ ሰማይ ወደ አየር ወጥታ በስድስት በሰባት ሰዓት ሙቀት ፍለጋ አበማ ፆኗን ገልጣ ክንፎቿን ዘርግታ በአየር ላይ ትቆማለች። ከፀሐይ ሙቀት ከፀሐይ ግለት ሙቀት ትሰማለች። ከነፋስ ግዘፍ ትነሳለች። በዚህ አርጋ እንቁን ትፀንሳለች። ፀንሳ ተመልሳ ወደ ሀይቁ ትገባለች። እንቁን የምትወልደው ከሀይቁ ውስጥ ነው። በየተርጓሚው ይታተታል። እዚህ ግን በገጸ ንባብ ነው ያለው ዘር የለውም ሩካቤ የለውም። ለትስብእትና ለመለኮት አንድ አካል አንድ ባህሪ ለመሆን በኅቱም ድንግልና መፀነስ፣ በኅቱም ድንግልና መወለድ፣ ከወለዱ በኋላ በድንግልና ጸንቶ መኖር፣ ቅድም ብዙ ሲነበብ ሰምቻለሁ።

አለመማርም ይጎዳል። አለማወቅም ያስደነግጣል። አንጢሆስ ጋ ቅዱሶች ማለት ምን ማለት ነው? ጥሩ የመጣፍ ቅዱስ እያነበቡ መምህር የሌላቸው በሜዳ የተወለዱ ዘመናውያን ሰባካያን ሲቸገሩ ሌላውንም ሲያስቸግሩ ይሰማሉ ብዙ ጊዜ። እንኳን ከአካሏ የሚወጣ ስሜትም የለባትም። አልበች ነውር ወይም እንትኒ ላይሌች ማለት ምን ማለት ነው? እስኪ የተማራችሁ አልበች ነውር ወይም እንትኒ ላይሌች። ሶሎሞን አንጺኦ ሥጋ የተባለው ሰው እንደመሆኗ እሱም ባለቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ እናትና ልጁ ሥጋ ተዋሂደዋል። እህል ውሃ በሚቀምሱበት ጊዜ ስንዴ ወይም የወይን ሸት ይመገቡ ነበር። ይመገቡ እንጂ ሰብአዊ ባህሪያቸው እንደኛ ተለውጦ ከአካላቸው የሚወጣ ነገር የለም። ለምን ባህሬ መለኮቱ አቃጥሎ በላበት ይጠፋ ነበረ ይላል። ያስፈልጋል መስማትም ያስፈልጋል መመራመርም በሚገባው ያስፈልጋል። ወኮነ ሰማይ አለመ ዋለምን ሰማይ ባለቅኔው ሲፎክር እኔ መፎከር አለብን። ወኮነ ሰማይ አለመ አለምንም ሰማይ በእለተ ልደት ሰማይ ምድር ሆነ፣ ምድርም ሰማይ ሆነ። ጽናርያም ጎል ሆነ፣ ጎልም ጽናርያምን ሆነ። እስመ እግዚአብሔር ከሆነ ሰማ በታይቱ በምላት በጌትነት በአምላክነት ክብር ፀንቶ ይኖር የነበረ እግዚአብሔር በዚህ ዓለም ሰው ሆኖ ተገለጠ። ወለሰብእ አንበሮ ውስተ አርያም ተዋርዶ ተሰዶ አንጦሮጦስ ወርዶ ዲያብሎስ ተጫውቶበት ማርኮት ተቆራኝቶት ይኖር የነበረ ስጋ አካለ ቃልን ባህር ቃልን ተዋሂዱ ክቡር ቅዱስ አምላክ ሆኖ በጽርሐ አርያም ታየ። አስተሮ የሆነ ሰማይ ኩን ይላሉ መዘምራኑ። አትለም እኔ አስተሪው በሰማይ የሆነ ተሰዶ ተዋርዶ ተባሮ የነበረው የአዳም ሥጋ በተዋህዶ ተቃል አንድ አካል አንድ ባሕርይ ሆኖ የአምላክነት ክብር ስላገኘ በጽርሐ አርያም በመንበረቱ ብርሃን ተገለጠ። ስብሐት ኒ ዘወስታርያ ኮነኒ በምድር በኤረር በራማ በእዩወር በሰማይ ውድድ በመንበረ መንግስት በግርማ መላእክት አንደበት ሲመሰገን የነበረው ረቂቅ ምስጋና እንሆ በለተ ልደት በጎል ኖሎትና መላእክት አንድ ሆነው ሲዘምሩ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ።